ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ደናንተ እናድርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ያላችሁ ሀሳብ ላይ ጻፉልን። ከወንድማችን ፍራኦል ኤቲቻ ጋር እና ከኔ ጋር በተገናኙ ጉዳዮች ላይ የተለያዩ ቪዲዮዎች ሲንቀሳቀሱ ለማየት ችያለሁ። በበላው ደስታ ነበር። አልዋሻችሁ በበላ ደስታ ነበር። የሰው ግን አልበላ ምን ክብሬን ወዳለው አለ። በህሊናዬ ነው የምኖረው። በቲፎዙ አላምን። ቲፎዙ ያደጣሃል ታቃለ አይደል? ጉንጩ ሲፋፋ ተጠቃሚ መስሎን፣ ይሄ ኮመንት የሚጽፍ ሰው አሳስቶኝ፣ በዚህ ኮመንት አድራጊ ስም ዝርዝር ሳነብ ስጽፍ ተሳስቼ አሳስተውኛል። ተሳስቶ በስህተት የገባ ሰዋል ፍቅሩ አብጤ የሚባል ሰው ፍቅሩ አብጤ በስተት ነው የገባው። ስለዚህ ፍቅሩ አብጤን ኦፊሻሊ ሰርዘነዋል። ተጠርጣሪነት የለበትም። ፍቅሩ አብጤ በስተት ነው የገባው። የት ሄደን ምን እንደበላን ማን እንደከፈለ ትክክለኛውን ነገር አወራ። እኔ የከፈልኩ ብዬ ነበር ግን ይቅርታ። ገባን ስንገባ ገና ስንገባ ከበር ቁጭ ያሉት። ከዛ ማስተር በቃ እሱም ተሽኮረመመና ቁጭ አለ። ከዛ በኋላ ምግብ በላ። ከዛ በኋላ እኔ አጠነጠንኩኝ፣ ኦሆ ይሄ ሰውዬ እንደዚህ ፌመስ ከሆነ ለምን በስሟን በላም እና ምናምን አልኩና፣ ከዛ አስተናጋጇ ሂሳብ ልትል ሂሳብ ልትል አይደለም የሚመጣቸው፣ ማስተር በጣም ነው የማደንቀው ምናምን ሲል ማስተር፣ አንተ ጋር ነው ሂሳብ አንተ ጋር ነው ሂሳብ በሌለው ነው። ሂሳብ በሌለው ማለት ሴትዮዋ ደረቷን እየደቃች ማለት ነው። ሚሽን አኮምፕሊሽድ ከዛ የቤቷ ባለቤት ሂሳቡን ከዛዛም ኬክም ኬክም በነፃ ከዛ በኋላ እዛው አጠገብ ደግሞ ሶፋ ቤት አለ። ከዛ በቃ ማስተር ከዚህ ሶፋ አንዱን ግዛ ምናም ነገር አልኩት። ቦላሌ ሶፋ ማለት ነው። ከዛ ሊገዛ ሲገባ ለማስተር አብነትማ እኔ አላስከፍልም ማርያምን ማለት ነው እኔ እኔ እኔ ለማስተር ስንት ነው? እሺ ሶፋ 120 ሺ ብር። ወይ ወይ ተሳስተን ነው፣ ጉንጨ ሲፋፋ የተመቸ መስሎ ነው። ጉንጨ ሲፋፋ በእርዳታ ገንዘብ የፋፋ መስሎን ነው። ስለዚህ ሰርዘናል፣ ከይቅርታ ጋር። እንደሰማሁት ከሆነ ፍቅሩ አብጤ ከእርዳታ ጋር የሚያያይዘው አንድ ታሪክ ብቻ ነው ያለው። እሱም ሁለት ትንሽዬ ራኔ ጁስ የተገዛውን አድርስ ተብሏል። ከዛ ውጭ ምንም ንክክ የለውም። ልጁ ሁለት ራኔ ጁስ አድርሷል። በቃ ስለዚህ ፍቅሩ ገና ሀሳብ ላይ ነው ያለው። ሲጀምር እና ሲስተካከል እሱን እንደዚ እናያለን። ለጊዜው ግን ፍቅሩ አብጤ በክብር በክብር ከይቅርታ ጋር ተሰርዛል። ከሊስት ውስጥ ቲፎዞ አደገኛ ነው። አሁንም በስሜት የሚያወሩ ሰዎች አሉ። ቲፎዞ ማንንም አያድንም። ከትናንት ወዲያ 26ኛ ዓመቱን ነው ያከበረ ወንድሜ ያለ ጆ ቲፎዞ ቁጥርና፣ እዚህ ጋር የሚሮጠው ቁጥር አያድንህም። ህሊና ስራ፣ ጭንቅላት፣ ንጽህና ነው የሚያድንህ። ይሄ ቁጥር ዝም ብሎ ይቆይታል እኮ ዝም ብሎ እንዴ። እኔ በደንብ እኔ እኮ ነገርኳችሁ። እኔ የማልመቸው ለውሸታም ሰው ነው፣ ለውሸታም ለሐሰተኛ ሰው አልመችም። ተልኮልኝ አይቻለሁ። ወንድማችን ፍራኦል ያው ሁላችንም እንደምናውቀው እጅግ በጣም መልካም ልብ ያለው የተቸገሩትን የሚረዳ የታመሙትን የሚያሳክም ቅንና መልካም ልብ ያለው ወንድማችን ነው። ሁላችንም በዚህ በጎ ስራው በሶሻል ሚዲያ ላይ እናውቀዋለን። እኔ ግን ሶሻል ሚዲያ ላይ ብቻ አይደለም ፊራኦልን የሚያውቀው እንደ ቤተሰብ በሀዘናችን ጊዜ ከኛ ጋር እኩል የሚያዝን በደስታችን ጊዜ ከኛ ጋር አብሮ የሚደሰት እንደ ቤተሰብ እጅግ በጣም የቅርብ ወዳጃችን እንደ ቤተሰብ በሁሉ ነገር ከኛ ጋር አብሮ የሚሆን እስከ ዛሬም ድረስ ከጎናችን ያለ እጅግ በጣም መልካም ወንድማችን ነው። ከፍራኦል ጋር ተያይዞ ባለው ጉዳዮች አንዳንድ ቪዲዮዎች ተቆርጦ የሚወጡ ቪዲዮዎችን እያየው ነው። እነዚህ ተቆርጦ የሚወጡ ቪዲዮዎች ለማየት የሞክርኩት አላፍነት የጎደለባቸው የምናገለግለውን በጎ አገልግሎት ለማደናቀፍ ስም የማጥፋት ዘመቻ የሚመስሉ ናቸው። ከዚህ ጋር ተያይዞ ወንድማችን ፍራኦል ኢቲቻ በዚህ ሳምንት ውስጥ ተቆርጦ ቪዲዮ በወጣ ቪዲዮ ላይ ያየሁት ወንድማችን ቴዲ ሐዋሳ ቤት ገብቶ ቴዲ ሐዋሳ አንድ ጥያቄ ጠይቆት ነበር። ወንድማችን ፍራኦል ለተቸገሩ ሰዎች እንዲደርስ የላከው ገንዘብ